ካርቶንcl የምንሰራው ለተለያዩ ሰዎች የተለያዩ ኦርደር እየተቀበል እንሰራለን። እንደምታየው እዛ ጋር ብዙ የተለያዩ ካርቶኖች ያሉ እያንዳንዳቸው ሳይዝ ከእያንዳንዱ ጋር አይገናኙም። የተለያየ ሎጎ ነው ያለው፣ የተለያየ ሳይዝ ነው ያለው፣ የተለያየ ማርክ አለው። ውፍረቱም እንደዚሁ ይለያያል። ቶሎ ነው የሚፈልገው ቶሎ እናዘጋጅላቸዋለን። በአጭር ጊዜ ጀማሪዎችን እኛ በጣም እናበረታታለን። ቢዝነስ ለሚገቡ ሰዎች ለሚጀምሩ ሰዎች እናስተናግዳቸዋለን። በአቅማቸው እንሰራላቸዋለን። ቀን ማታ መስራት ነው የምንፈልገው። ማናቸውም ካስተማሮች እየመጡ ከኛ ኦርደር ቢያደርጉ በጥሩ ዋጋ፣ በጥሩ ስነ ምግባር፣ በጥሩ ኳሊቲ እንደምናስተናግዳቸው ቃል እንገባላቸዋለን። አሁንም እያስተናገድን ያለ ነው። ምስማር፣ ሻማ፣ እንደ እንጀራ እንደ ተመሳሰሉ የካርቶን ሳይዞች በተለያየ ሳይዝ እና በተለያየ ሎግ እንሰራለን ማለት ነው። ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደ እናንተ በማምጣት ይታወቃል። በዛሬው ቪዲዮአችን የካርቶን አመራረት ሂደት ምን እንደሚመስል፣ አንድ ካርቶን እዚህ ይዘት ድረስ እስኪደርስ ምን አይነት ፕሮሰሶችን እንደሚያልቅ ሙሉ ሂደቱን ከመጀመሪያው እስከ መጨረሻው የምናስቀኛችሁ ነው የሚሆነው። ፕሮግራሙን ከመጀመሪያው እስከ መጨረሻው በመሄድ ከኛ ጋር ቆይታ እንድታደርጉ እየጠየቅን ፕሮግራሙን በመምራት አብሬያችሁ ቆይታ የማደርገው ሊና አብራሚ በካሜራማና ኦላለ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ ፕሮግራሙ ስጥልኝ እንደምን አለ? እንደምን አለ? እግዚአብሔር ይመስገን በጣም ደህና ነኝ። ስምህን ስራ ድርሻን በመናገር እንጀምር። እኔ መኳነት ጋሻው ባላለው፣ ስሬ የካርቶን ስራ ነው፣ ማለትም ፓኬጂንግ የሚሉት ነው። ካርቶን በመስራት አሁን እየታወቅን መተናል። ካርቶን ነው የምንሰራው። ለተለያዩ ሰዎች የተለያዩ ኦርደር እየተቀበል እንሰራለን። ለምሳሌ እንደ ምስማር፣ እንደ ሻማ፣ እንደ እንጀራ፣ እንደ ቡስኩት የመሳሰሉ የካርቶን ሳይዞች በተለያየ ሳይዝ እና በተለያየ ሎግ እንሰራለን ማለት ነው። በጣም ጥሩ። እኛ እንግዲህ እንደ ቢዝነስ ሚዲያ በብዛት ምንድምናደርገው ነገር ሰዎች ከእናንተ ጋር የሚሰሩትን ወይም ደግሞ ከዚህ በፊት የተቸገሩባቸውን ነገሮች መፍትሄ ወዳለው ቦታ ማምጣት ነው እና በፓኬጂንግ የሚቸገሩ ሰዎች አሉ። ፕሮዳክት ይኖራቸዋል፣ እንዴት አድርገው ማሸግ እንዳለባቸው ግራ ይገባቸዋል። እና እናንተ ጋር ያሉት ካርቶኖች በምን አይነት ሳይዞች የተዘጋጁ ናቸው? ካርቶኖቹን እኛ እንደ ማንኛውም ፕሮዳክት አንሳ፣ ለምሳሌ እንደ ሳሙና ሰርተን የምናስቀምጠው አይነት አይደለም። ካርቶን የምንሰራው በኦርደር ነው። ለምሳሌ ኦርደር ከሰጠሽኝ ሳይዙ የአንዱ ኦርደር ከሌላው ኦርደር የተለያዩ ኦርደሮች አሉ። ሳይዛቸውም ይዘታቸውም ሎጎአቸውም ይለያያል ከላያቸው ላይ የሚጻፈው ከካርቶን ላይ ማለት ነው። ስለዚህ በታዘዝ ነው መሰረት ጥራቱን ጠብቀን በሰዓቱ እናቅርብላቸዋለን። ዋጋውም በተመጣጣኝ ብዙ ከፍ ያላለ ብዙ ያልተወደደ መጠነኛ ተመልሰው እንዲመጡ የሚያደርግ ዋጋ ሰጥተናቸው እናስተናግዳቸዋለን ማለት ነው። በጣም ጥሩ። በሳይዝ ደረጃ ከየትኛው እስከ የትኛው ማግኘት ይቻላል? ለምሳሌ አነስተኛው ሳይዝ ብዬ የምገምተው የምስማር ካርቶን ነው። የምስማር ካርቶን ማለት በዚህ ሳይዝ ማለት ነው። ይሄ አሁን የምስማር ካርቶን ነው። አምስት ኪሎ ምስማር ብቻ ነው ሊይዝ የሚችለው ከዚህ ካርቶን ጀምሮ ወደ ላይ እስከ እንጀራ እና ከዛም በላይ ለጫማ ማሻ ለተለያዩ ለብስኩት፣ እንደምታየው እዛ ጋር ብዙ የተለያዩ ካርቶኖች ያሉ እያንዳንዳቸው ሳይዝ ከእያንዳንዱ ጋር አይገናኙም። የተለያየ ሎጎ ነ ያለው የተለያየ ሳይዝ ነ ያለው የተለያየ ማርክ አለው። ውፍረቱም እንደዚሁ ይለያያል። እንደ ትዕዛዛችን፣ እንደተሰጠ ትእዛዝ መሰረት ይለያያል። በዛ መልኩ ነው እናስተናግዳቸው ማለት ነው። ከእናንተ ጋር መስራት የሚፈልጉ የራሳቸውን ምርት እንግዲህ ሎጎ አሰርተው ሊሆን ይችላል። እንዴት አድርገው ነው ከእናንተ ጋር የሚሰሩት? ቅድሚያ ይደውሉናል፣ ይመጣሉ፣ ሳይዛቸውን ያሳዩናል፣ ሎጎንም ያሳዩናል። ያንን ሳይዝና ሎጎ በማየት እንደምንሰራና እንደምንችል ጥራቱን ከተለያየ ከሰራናቸው ካርቶኖች በማሳየት እናስተናግዳቸዋለን ማለት ነው። ቶሎ ነው የሚፈልገው ቶሎ እናዘጋጅለን ያላችሁ ባጭር ጊዜ አንዳንዱ ካስተመር ምንም ችግር የለባቸውም ከሳምንት ከአስር ቀን በኋላ ብለው የሚያዙና አሉ እሱንም እናስተናግዳለን ሎጎውንም እዚህ ነው የምንሰራው ሳይዙንም የካርቶኑም ጥራትም ሆነ ውፍረት ከዚሁ ነው የምንሰራው እነሱ እያዩ እንሰራና እናስረክባቸዋለን ማለት ነው በጥሩ ዋጋ በጥሩ ኳሊቲ እና በተባለው ሰዓት እናስረክባለን። በጣም ጥሩ። ከስንት ጀምሮ ነው ማዘዝ የሚቻለው? አንድ ግለሰብ ከእናንተ መጥቶ ካርቶን ማዘዝ ቢፈልግ ብዛቱ ምን ያህል መሆን አለበት? ኖርማሊ ከሁለት ሺህ እዛ በላይ ቢሆን ይመረጣል። ግን ጀማሪዎች አሉ በሚገርም ሁኔታ እና ጀማሪዎችን እኛ በጣም እናበረታታለን። ቢዝነስ ለሚገቡ ሰዎች ለሚጀምሩ ሰዎች እናስተናግዳቸዋል። በአቅማቸው እንሰራላቸዋለን። ለሁለተኛ ዙር ግን ጨምረው ሳይዙ ወይም የሚያዙትን ኦርደር ጨምሮ እንዲመጡ ነግረን፣ የመጀመሪያውን ግን ባሉን መሰረት እንሰራለን። እዚህ በጣም ባነሰ ኦርደር ሳይሆን ከአምስት መቶ ከሶስት መቶ ከአራት መቶ በላይ የሆነ ነገር ከሆነ እንሰራላቸዋለን ማለት ነው። እንደ ሁለታ ነው የምንሰራላቸው እንደ ፌቨር ማለት ነው እንጂ ኖርማሊ አያዋቶን አይደለም። ተመልሰው እንዲመጡ ሌላ ሰው እንዲያመጡልን፣ በእኛ እርካታ እንዲያገኙ በሚል እናስተናግዳቸዋለን ማለት ነው። በጣም ጥሩ። ቀና ማታ መስራትን የምንፈልገው ማናቸውም ካስተመሮች እየመጡ ከእኛ ኦርደር ቢያደርጉ በጥሩ ዋጋ በጥሩ ስነ ምግባር በጥሩ ኳሊቲ እንደምናስተናግዳቸው ቃል እንገባላቸዋለን። አሁንም እያስተናገድን ነው ያለ ነው። ብዙ ካስተመሮች አሉን። ጥሩ ጥሩ ካስተመሮች አሉ። ከነሱም ኮምፕሌን ሰምተን አናውቅም። እናግዛቸዋለን፣ ያግዙናል። ጥሩ ነው ያለ ነው። ስለዚህ የምንተጋገዘው ሰው ብናገኝ መሆን ደስ ይለናል ማለት ነው። ከእናንተ ጋር ለመስራት የሚያስፈልግ ቅድመ ሁኔታ አለ? ምንም አይነት ቅድመ ሁኔታ የለውም። ቅድመ ሁኔታ ምንድን ነው፣ ጥሩ ካስተመር መሆኑ ኦርደር ማምጣት ብቻ ነው። እኛ ማንም የምጣ ማስተናገድ ነው። ሰርተን በስራችን ተደስተው እንዲሄዱ ብቻ ነው ጥንቃቄያችን ኛ ጥሩ፣ እንግዲህ እየሰጠህን መረጃ በጣም ጠቃሚ ነበረ። እንደው እስኪ ያመራረቱ ሁኔታውን ማየት ከቻለን ማየት ከወጡ መጀመሪያ እነዚህ ሁለቱ ናቸው። ይሄ ጥሬ ዕቃ ይባላል። እኛ አንሰራውም። ከውጭና አንዳንድ ደግሞ ኢትዮጵያ ውስጥም የሚሰሩ ኩባንያዎች አሉ ካምፓኒዎች አሉ። ከነሱ ተገዝቶ ይመጣሉ። ከመጡ በኋላ ሁለቱ ስላየ ቦታ ይሰቀሉና ወደ ማሽኑ ኮሪጌሽን ወደሚባለው ወደዚህ ማሽን ይገባሉ ማለት ነው። ይሄ የኮሪጌሽን ማሽን ይባላል። ኮሪጌሽን ማሽን ማለት ሁለቱን ወረቀት ኮሪጌት አድርጎ የማጣበቅ ስራ ነው የሚሰራው ሌላኛውና ይህንን አንድ ላይ አድርጎ ያጣብቀዋል ማለት ነው። ውቁ ይታይ

በተለያየ ሳይዝ ይህ በመግባት በተለያየ ሳይዝ ይቆረጣል። እዚጋ ይሄ መቁረጫ ሆኖ በተጠኖ ሳይዝ አማካኝነት እየቆረጠ ይሰጠናል ማለት ነው። ይሄ ከተቆረጠ በኋላ ፌስት ይባላል። ሦስተኛውን የሚለጠፍበት ማለት ነው። እዚጋ ተለጥፎ ሦስተኛው ልጥፍ እዚጋ ያልፋል ማለት ነው። አሁን እዛ ሁለት ነው የተለጠፈው። ይሄ ሁለት ልጥፍ ይባላል። ሦስተኛው ልጥፍ ከዚህ ጋር ነው የሚካሄደው ማለት ነው። ሦስተኛው ልጥፍ ነው ከኮሪጌሽን በኋላ፣ ከዛ ፔስት ተደረገ። ፔስት ማለት ሦስተኛው መለጠፍ ነው። ሦስተኛው ተለጥፎ እዚህ ደረጃ ተርሷል። አሁን ወደ ካርቶንነት እየገባ ነው ማለት ነው። እነዚህ ደግሞ ሁለቱ ክሪዝ ይባላሉ። ክሪዝ ማለት ካርቶኑ ላይ ቅርጽ ማውጣትና አስተካክሎ በካርቶኑ ሳይዝ መቁረጥ ማለት ነው። ሁለቱ አንድ አይነት ስራ ነው የሚሰሩት ማለት ነው። ክሪዝ ማለት እነዚህ ሁለቱ ናቸው። ከክሪዝ በኋላ ቀጥታ የሚሄደው ወደ ፕሪንት ነው ማለት ነው። ይሄ ፕሪንት ማሽን ነው። ከዚህ ላይ የተለያዩ ስሞችን በመለጠፍ በትዕዛዝ መሰረት እዚህ ጋ ይለጠፋሉ፣ ፕሪንት እየተደረገ ማሽኑ ያወጣቸዋል ማለት ነው። ይሄ እንደምታየው ስም ነው የኛው ስልክ ቁጥር ነው የካስተመሮቹ ስልክ ቁጥር ማለት ነው። የተለያየ ሰው የተለያየ ካስተመር የራሱ የሆነ ስልክ ቁጥር አለው የራሱ ስም አለው። እዚህ ጋ ተለጥፎ ፕሪንት ይደረጋል ማለት ነው። ከዛ የመጨረሻው ስቴፕ የሆነው መስፊያ ነው ማለት ነው። ይሄ ማለት መስፊያ ማሽን ነው። የመጨረሻው ስቴፕ ማለት ነው። ካርቶን ለመሆን የመጨረሻ ፕሮሰሱ የሚያልቀው እዚህ ላይ ነው። እዚህ ጋር ገባ ማለት ካርቶኑ ተሰፋ ማለት ነው። ካርቶኑ ተሰፍቶ ረ ካርቶን ልቶ ይ ቶ አለቀ ከዚህ በኋላ ተሩ ጉዞ ወደሚሄድበት ቦታ ይሄዳል ማለት ነው በጣም ጥሩ እንግዲህ የነበረን ቆይታ በጣም ጥሩ ነበር ከመጀመሪያው አንስቶ እስከ መጨረሻው ድረስ የካርቶን አሰራር ሂደቱን ሙሉ በሙሉ አይተናል በመጨረሻ ማለት የምትፈልገው ቀረብ ለምታስበው ሀሳብ ካለ እድሉን ልስጥህ በተጨማሪም ደግሞ እናንተ ድርጅት ላይ ካርቶኖቹን ማዘዝ የሚፈልጉ ሰዎች በየትኞቹ አድራሻ እናንተ ሰዎችን ማግኘት እንደሚችሉ አድራሻህንም በዛ አስቀምጠለን። እስካሁን ከተናገርኩት ውጭ ብዙ የምጨምረው ነገር የለኝም። ጋር መስራት ለሚፈልግ ሰው ማሰራት ለሚፈልግ ሰው በሩ ክፍት ነው። እንደ ሁሌ እንደምንለው በሰዓቱ እናቀርባለን። ጥራቱን ጠብቆ በተባለነው ሰዓት ለማቅረብ ያው ሁሌም አላማችን ነው፣ ፍላጎታችንም ነው። ዋጋውም ተመጣጣኝ ነው። በጠየቁን ሳይዝም፣ ማለት የካርቶን ሳይዝ መጠንም እንሰራላችኋለን ማለት ነው። ይሄ ነው የምንገልጸው። አድራሻችን ደግሞ ቃሊቲ ዋልማት ወይም ሰፈረገነት ተብሎ ከሚጠራው ቦታ ነው ያለው። ነው ስልክ ቁጥሬ 9 31 ነው። ሁለተኛው ቁጥር ደግሞ 930 59 99 90 ነው። በዚህ ቢደውሉልን እናስተናግዳቸዋለን በጥሩ ሁኔታ ማለት ነው። ለነበረን ቆይታ እጅግ አድርገን እናመሰግናለን። አጠቃላይ ስለ ካርቶን አመራረት ሂደት ጥሩ የሆነ ማብራሪያ ነበር የሰጡን። በጣም አድርገን እናመሰግናለን። እናመሰግናለሁ ስለመጣሽም እዚህ ቦታም በመገኘትሽም ጊዜ ስለሰጠሽኝ እጅግ በጣም አመሰግናለሁ። ግዴ ስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ ቆይታችን ይሄንን ይመስል ነበረ። ፓኬጂንግ እንግዲህ ያላችሁን ምርት የበለጠ ተወዳጅ ተመራጭ እንዲሆን ያደርገዋል። በፓኬጂንግ ከዚህ በፊት የተሸገራችሁ ሰዎች ከየት ማግኘት ትችላለሁ ብላችሁ ለአሳባችሁ ሰዎች ደግሞ ከታች ባስቀመጥነላችሁ ስልክ ደውላችሁ የእናንተን ብራንድ ያለውን የተለያዩ አይነት ፓኬጂንጎች ማግኘት ትችላላችሁ ማለት ነው። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳሰሱ፣ በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩ።